ሰላም ሰላም፣ ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንደለመደብኝ ዛሬም ብሆን በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ኮሜንት፣ ላይክ፣ ሼር እንዳትረሱ። ቤቴን መጣችሁ የምታበረታቱት ሁሉ ምስጋናዬ ከልብ ነው። በጣም ነው የሚያመሰግናችሁ፣ በጣም ነው የሚወዳችሁ። መቼስ እኔ በጀመርኩት ሀሳብ ቀጥላለሁ ብያለሁ ይሄ ስደት እስካልቆመ ድረስ ይህ የኢትዮቻችን ስቃይ እስከሚቆም ድረስ እኔም በቪዲዮ ይቀጥላለሁ፣ በምክሬ ይቀጥላለሁ። የሚያውቀውን ነገር ደግሞ አካፍላቸዋለሁ፣ ልምዴን አካፍላቸዋለሁ ብዬ ሁልጊዜም እየመጣው ነው። ምክሬን ተቀብላችሁ ደግሞ ለብዙዎች ሼር እያደረጋችሁ ነው። ብር እክበሉልኝ፣ ውድ ቤተሰቦቼ። ዛሬ ደግሞ በአዲስ ቪዲዮ ምንድን ነው አረብ ሀገር፣ ብር ለምንድነው ማይበረክተው ብሎ ብዙ ልጆች በእኔ ዙራን ቢሆን ያጉረመርማሉ። ደስ ብሩ ይሄዳል፣ የት ነው የሚገባ ይላሉ። ብዙውን ጊዜ በቃ ብስ ብሽት በቃ ታን የምናደዱ ልጆች አሉ። እነዚህ ምን ነበር የምታዝባቸው? እንዴት ነው ባካ አንጂ እስከ ተሞክሮ እስቲ ካንጂ መማር አለብን የሚሉት ብዙ ልጆች አሉ። ያ ምንድነው ነው ማንሴው እኔ ሲያውራ ማለት ነው። ማንሴው ምንድነው ክርስታንም ሆነን ሙስሊሞች ሁላችን በየሃይማኖት ፈጣሪ ያዘዘልን ቃል አለ። ፈጣሪ የሰጠን ቃል አለ። እሱ ምንድነው ከአስር አንድ የሚባል ነገር አለ። እኔ ለምን ልጅም በምትሄድበት መንገድ ምረላል መጽሐፍ ቅዱስም ቢሆን እኔ ምንድነው ብዙ የተመረኩት ነገር አለ። ከቤተሰቦቼ ከቤተሰቦቼ ተማርኩት ነገር አለ። በእውነት እኮ ነው። ዛሬም ወንዶ ዛሬ ቦን ልጆቼ ከኔም እየተማሩ ነው። ቢየኔ ነው ተስፋ የሚያደርገው እኔ ልጆኔ፣ ገጠር ውስጥ ይያለኝ አንድ ከብት ወልዳ የመጀመራው የታለበው ቅቤውም ወተቱም ሄዶ ወደ ቸርች ነው የሚሰጠው በረከት ኩራት ማለት ነው። ቤተሰቡ የሚያደርጉት አባቴ የሆነ ነገር ቡና ሰብስቦ ቡና ወቅት ከሆነ ጤፍ ወቅት ከሆነ በጣም አባቴ በቃ ብዙ ነገር ያደርጋል ከሸጣ በኋላ ለእግዚአብሔር ቤት አሰርተን የሚወስደው ቡክራትን የሚወስደው። እኔ ብዙ የተማርኩት ነገር አለ ከቤተሰቦቼ። ዛሬም ወን ደሞ ይንን ተሞክሮ የኔ ቤተሰብ ሰብ የኔ ልጆች እየተማሩ ናቸው። በእውነት እግዚአብሔርን በጣም ነው የሚያመሰግነው። ለካ እግዚአብሔር ቃል አውቆ ነው ልጅህን በምትሄድበት መንገድ ምራው ያለ በእውነት እኮ ነው። ዛሬ ልጆቼ በመሄዱበት እኔ በመሄድበት መንገድ እየተማሩ ነው ብዬ ነው የሚያስብ። ያ ምንድነው እኔ ቆም ብዬ ሲያስብ ከአገር ትወጣላችሁ

አስራቴን ቡክራቴን ስጠኝ። የመጀመሪያ ደሞሴን በሆነ እኮ ነው የመጀመሪያ ደሞሴን ለእግዚአብሔር ቤት ሰጠውኝ። ከዛ በኋላ ሁለት ብር አንድ ቢጃማም ለገዘኝ ሰው ሲመጣ ሁለት መቶ ብር ሰጠኝ ሰው አለ። ያኔ 200 ብር ማለት ሚሊዮኖች ናቸው። በጣም ከባድ ብር ነው። በቃ ያቺን ደሞ የቀረችውን 6000 ብር አከፋፈልኩት። ለምን ባለ ዕዳ መሆን አልፈልግም። መጽሐፍ ቅዱስም ሲናገር ኃጢአተኛ ይበደራል አይከፍልም ይላል። እግዚአብሔር ሲናገር ባለዕዳ አትሁን ነው ብለው። በቃ እኔ መጀመሪያ በዛች በማትረባ ብር ቁልፍን አስለቀቅኩት። በቃ ቁልፍ ማስለቀቅ አለባችሁ በመጀመሪያ። በቃ ከአገር ቤት ይመጣላችሁ። በቃ እንዶም ካልኩሌሽን አታደርጉም። እንደ እግዚአብሔር ፈቃድ አትሆኑ፣ እንደ መጽሐፍ ቅዱስ አትሄዱም። የራሳችሁን ፕሮግራም እንትዘረጉት። ታዲያ ብርሽ እንዴት ነው የሚባረከው? እስቲ አስቢ። ብርሽ ይባረካል መቼም ለዘላለም አትባረከኝ ይባረካሉ ብለሽ አስሬ ብትንበረከክ ጸሎትና መባረክ ይለያል። የመባረክ ምንድነው መባረክ? የመባረክ ቁልፉ መስጣት ነው። ሰጠሽ ማለት አንቺ ተባረክሽ ማለት ነው። ከአስር አንዱ እንዲ መቸም፣ መቼም ሰው መባረክ አይችልም። በእውነት በህይወቴ ስለቀመስኩት ነው። በቃ እኔ በጣም በዚህ ስሬስ ነኝ። በነገራችን ላይ በመስጣት ዙሪያ ስሬስ ነኝ።

ከአስር አንዱን ለእግዚአብሔር ስጥ ውስጥ እንዴት እንደምትባረኩ እኔ ይገርመኛል። እኔ በቃ ምንም ካልኩሌሽን አላደርግም። እኔ ካልኩሌሽን የሚያደርገው አስረቴን ነው። በቃ ለእግዚአብሔር ቤስን ተነሳለሁ። በዚህ የወርደ ሙሴ 30 ሺህ ብር ነው፣ 40 ሺህ ብር ነው። 40 ሺህ ብር ከሆነ ስንት ነው የምታነሺ? 10 ሺህ ከሆነ ስንት ነው የምታነሺ? ካልኮልሽን አድርጊ። መቶ ሺህ ብር ከላኩኝ 10 ሺህ ብር የኔ አይደለም እንዴ። የኔ አዳም እሱ የሰጠኝ ለሱ ነው እየመለስኩ ያለሁት። ይሄን ነገር ተለማመዱ፣ ደስ ይላል። ተባረኩኝ። እንደ ብሬት ይገባ ነው። ብዙ ጥያቄ ፈጠራችሁታል። በዙሪያ እኔ ሁሉ በዙሪያ ላይ ያሉት ልጆች ይጨበጭብላቸው አንዴ። እነት በዙሪያ ባመጣዋቸው ልጆች በቃ እኔ በነሱ የተነሳ እነሱ በአካል የነገሩኝ ስለሆነ ይሄን ሚዲያ ሁሉ ምስመ ቢዬ ነው ሁሌም ያቀርባቸው። አት ይባረኩልኝ። እነሳኔ ተባረኩልኝ። እነፈቲያ ተባረኩልኝ። ምን እነዚህና ሁላችሁም ተባረኩልኝ፣ በዙሪያ ያላችሁት ከናንተ በሰሞት ደግሞ ለሌላ እያጋራው ነው፣ ለሚዲያ እያጋራው ነው። በእውነት እኮ ነው። ስለዚህ ምን ነው አስራታችሁ ጠንቀቅበሉ። በቃ ከአስራሉ ለእግዚአብሔር ስጡ። የእግዚአብሔርን አትብሉ። ባልታችሁ መርገም አትብሉ፣ አትብሉ። መርገም እየበላችሁ ነው። እንዴት እንደምትባረኩ እኔ በጣም ነው እኔ መባረኩ ነው። እኔ በቃ እኔ ለምን ድሮ ካባቶቼ ነው የተማርኩ፣ ከእናቶቼ። እናቴ አልባ ምን አርጋ የመጀመሪያውን ወተት ቂቤውን ቁጥር አርጋ ቸርች ስትወስድ የሚያዩ ይህ ነገር ደግሞ ዛሬ በልጆች ያይቻለሁ። በእውነት ኔ ደስ ይለኛል። እኔ ኢትዮጵያ እያለሁ በጣም ነጋዴ ነበርኩኝ። በጣም የቢዝነስ ሰው ነበርኩኝ። ዳከመኝ፣ ሰለቸኝ የማል ሴት ነበርኩኝ። ትዝ ይለኛል። ዱቄት ተፈጭቶ ይመጣል፣ ሶስት አራት ኩንታል ቤት ምን ያደርጋለሁ የተፈጨ ዱቄት ተዘግኖ በማቡካ ውስጥ አይገባም። እኔ አላስገባም። በእውነት ለችን ለእግዚአብሔር ቤሳል ለችን ቆንጥረን ነው ቼርች እንወስዳለን። ያጠራቅሙና ያጠራቅሙ ያወጣሉ፣ ለእኛም ይሸጣሉ። ያ በረከት ነው። ይህን ነገር ልጄ ያሉል ጊዜ ያለ ሲያደርግ እኔ እዚህ ገር ከመጦ በኋላ ለካ ይህን ነገር አላቋረጠም ይሄ ልጅ። ዱቄት ይፈጫል ሳያቦካ እሷ ቦክቶ ሲጨምሮን ጎርቤት መጋገርላቸው ለልጆቼ አንድ ፍሬ ልጅ ነበሩ ከዛ በኋላ ለካ እቺን ቋጥሮ ቋጥሮ ሁል ጊዜ ጀርት ይወስዳል። እኔ ተመስገን አልኩት ነው ተመስገን። በጣም ዛሬም እኮ ዱቄቱን አልቆም ብሎ ይነግሮኛሉ። በቃ በደስታ ውስጥ ይፈነድቃል። እንዲ የሆንኩኝ እየኖርኩኝ ደግሞ ልጄ እግዚአብሔር በረዳው መጠን እያስተማርኩት እያለ ወደ ትምህርት ገበታ ከገባ በኋላ ያው ታውቃላችሁ፣ ኢትዮ ኮምፒውተር ስኩል ልጄን፣ ጌታ በዚህ ሚዲያ ላይ እግዚአብሔር ዘመኑን ይባርክ። በዚህ አጋጣሚ የመጀመሪያ ሶስት ሺህ ብር ከፍለዋል፣ ያውቃል ሀይ ልጅ ልጅ ከእናት መማር ላከ እንደዚህ እና አልኩት፣ እንኳንም ለከተማርቅ አልኩና፣ ደውለልኝ ና እማ ያለኝ ወይ አልኩት። እኔ እኮ ዛሬ እኮ ኢትዮፕ ኮ ሶስት ሺ ብር ከፍሎልኛል እማ። ይህንን ግን ያ በጣም በጣብቅ ውስጥ ብር በሚያስፈልገኝበት ሰዓት ነው ያለሁት። ይህችን ብር እኔ ያው ቸርች እየወሰድኩኝ ነው ስረቴን አለ። አረ ልጅ እሰዮ፣ እኔ የዘውተ ጸሎቴ አይደለም እንደ ብዬ ይገርማቸዋል። በእውነት እኮ ነው እችን ሶስት ሺህ ብር የመጀመሪያውን ደሞሱን ቸርች ወሰደ። እግዚአብሔር ይባረክ። ለካ እውነተኛ አምላክን እንደቃሉ ዛሬ በሚሊዮኖች እግዚአብሔር ባርኮት ብዙ ፕሮጀክቶችን፣ ብዙ ስራዎችን በዱባይም፣ ከአገር ውጭ ብዙ ስራ ይሰራል። ምንድን ያ የመጀመሪያ ደሞሱን ለእግዚአብሔር በመስጠቱ። እኔም በሶስት ሺህ ብር ነኝ ጀመርኩት፣ እሱም በሶስት ሺህ ብር ጀመረ። እግዚአብሔር አሳፈለት ለማለት ፈልጌ ነው። ለልጆቻችሁ ጥሩ ነገር አስተምሩ። በእውነት የዘራችሁትን ታጭዳላችሁ። በቃ እኔ ደስ ይለኛል። በቃ አሁን ልጄም ትንሹም እንደዛ ነው። ሱቅ ከፈትንለት ሱቅ ተከፍቶ ተሰጠው። የማይኔ እኮ እስረቴን በቀን በቀን ነው የሚያነሳ ይላል። በቃ የሰራውት ቀን ሁሉ ያው የሱቅ ብር አይታወቅም፣ አደለም ወር ደሞ ስለሆነ አይታወቅም፣ ግን በቀን በቀን ማንሳት አለበት። አንስቶ በሆነች ባንኩን ለመወርወር ከዛ በወረ ወጥቶ ቁጥሩ ለእግዚአብሔር ቤት መውሰድ የሱም እንዴት እንደሚባረኩ። በቃ እኔ አሁን ደስ ይለኛል ልጆቼ ከኔ ሲማሩ ልጆቼ ከአንቺ ተማሩ ከኔ ተማሩ በጣም ደስ

ይሄ በቃ ያገኘኋቸውን እያመጡ ምን እያልኩኝ ሕፃናትን በቃ ገና ለጋ ልጆችን አምጥቼ መከራ ያየውቱም ልጆች አሉ። እነዚህንም ታሪክ ደግሞ አሳያቸዋለሁ። ለካ ቤተሰብ ሰብኒ አሰብኩኝ እንዴ ለብርነንም ሊከው አንዳንድ ፍሬ ሊኮ ለካ እሱ ቪዲዮ ቀጥላለሁ። በዚህ አልቀጥና አላራዝማችሁ፣ ቪዲዮ በአጭር በአጭር ነው እዚህ የሚቀርቡ። ስለዚህ በሚቀጥለው ቪዲዮ ደግሞ ይሄን ነገር ደግሞ ይዤ እመጣለሁ። ቤተሰብ እንዴት እንደሚያሳዝ ለካ ለብር ብቻ ነው የሚለካው። ልጆች ይታሰቃሉ፣ ልጆች አሉ ቤተሰብ። በሚቀጥለው ቪዲዮ ጠብቁኝ። እንደገና በሚቀጥለው ቪዲዮ በሚያስገርም ምክር መጣችኋለሁ። ቪዲዮን ስለተከታተላችሁ አመሰግናችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ